ሶስት ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳኩሚስን ለመነው፣ እርሱም ፈቀደለት። አሳ የሚያሰግሩበትን መረብ የሚሰራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውንም ለድሆች ይሰጣል። የምግቡን መጠን ሁልጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራሰ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱም ከገዳም ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ ተበጣጠሰ፣ ስጋውንም በጨርቅ የሚሸፍን ሆነ። በየዋሃታም በየሁለት ዓመትም ወደ መነኮሳቱ ገዳም በመውጣት ስጋውንና ደሙን ተቀብሎ ወደ በዓቱ ይመለስ ነበር። በዚያችም ዋሻ መኖር በጀመረበት ዓመት ሰይጣን ወደ እርሱ በመምጣት ምታት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያበር ሰው አባረራቸው። ረፍቱም በቀረበ ጊዜ በአይታዊ ሰው ልኮ የአባ ጳኩሚስን ረድ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው። ጸልይለትና፣ በጸሎትም እንዲያስበው ለመነው። ከዚህም በኋላ ሁለቱ በአንድነት ጸለዩ። በዚያንም ጊዜ አባ አብርሃም በርከክ ብሎ ነብሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀብለው ስጋውንም ወስደው ከቅዱሳን ስጋ ጋር በአንድነት አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ ሰላም እብል ለአብርሃም ነዳይ እምነጥሪተ ሐሳኒ ወማአይላፊ ንዋይ እንዘይ ስቴፎ ረኪበ መን መንግስተ ሰማይ ይክድን ስጋሁ በጸርቅ ብሉይ ወህፍና አተር ይሴሰይ ዘርሁስ በማይ። በዚችም ቀን የመጥምቅ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢር ወካይና የመርቲስ የማርስ የንጉስ ይሳቅ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለይስሐቅ እም እግዚአብሔር ዘተከድነ አምሳለ ጽጌያት ስነ በምድረ መንግስቱ ረኪቦ እለ ተግሱ ጻድቃነ ሀበይ ዘርኡ ገራ ውሃ ወሀበይ ተክሉ ወይነ ለማሂደሮሙ ፈለጠ መካነ በጥቅምት ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን ለዘላለሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የተባረከ የኅዳር ወር ቀኑ አስር ሰዓት ሲሆን ከዚህም ይጎድላል። በዚህም ወር እንደዚች ቀን በዚች ቀን በአፍራቅያ የሆኑ ቅዱሳን መክሲሞስ፣ የማንፊዎስ ፊቅጦርና ፊልጶስ በካሃዲው ንጉሥ በዳኪዎስ ዘመን በሰማይትነት አረፉ። በዚችም ቀን የጻድቁ የኢትዮጵያ ንጉሥ የናአኩቶ ለአብ መታሰቢያው ነው። በረከቱም ከእኛ ጋራ ትኑር ለዘለዓለሙ ዛቅረብ ኩማይሌ ተአዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላአነብ ተወከፍ ዘንዴት የመጽሐፈን ተረሰይ ከእግዚኦ ጸሪቀ መበለት ቁፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይ ተጻድቀ ነው መላይት ትጓሃን ደናግላድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልይቆንውስ ጻል ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘተርጎሞ በደሳ

ተአምሪሁ ለቅዱስ ዮሐንስ ጸሎቱ ወበረከቱ ያህሉ ምስሌን ለዓለም ዓለም አሜን። መጥምቁ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በረከቱና አማላጅነቱ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ያን ጊዜ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ ሲሄድ እነሆ አንተ ጌታዬ ፈጣሪ ነህ፣ እኔ አገልጋይ ባሪያ ነኝ። አንተ ንጉሥ ነህ፣ እኔ ታዛዥ አገልጋይ ነኝ። አንተ ፈጣሪ ነህ፣ እኔ ፍጡር ነኝ። አንተ ሀያል ሰማያዊ ነህ፣ እኔ ደካማ ምድራዊ የሰው ልጅ ነኝ። ይህስ ሥራ እንደምን ይሆንልኛል? አለው። አቤቱ ጌታዬ ሆይ፣ ይህን ሁሉ ደካማነቴን ተመልክተህ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችንም ለዮሐንስ መለሰለትና እንዲህ አለው፣ ይሄ ለእኛ ተድላ ደስታ ነውና እውነትን ሁሉ መፈጸም ይገባሃል። ያዘዝኩህን አድርግ አለው። ዮሐንስም እነሆ እኔ ከአንተ ልጠመቅሻለሁ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታም አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ እንጂ በአምላክ አምላክነቱ አይጠመቅምና፣ ጌታችን ለዮሐንስ መለሰለትና ዳግመኛ እንዲህ አንድ ጊዜ ተው፣ ይህ ለኛ ተላችን ነውና፣ አንተም መጥምቀ መለኮት ተብለህ ክብር ይናገራል፣ እኔም በባሪያው እጅ ተጠመቀ ተብሎ ትህትና ይነገራል አለ። ጌታችን ኢየሱስም ለዮሐንስ ይህ ቃል ካንተ በኋላ ዮሐንስን ተወው። ዮሐንስም ለጌታችን እንዲህ በማለት መለሰለት፣ የአብን ስም በአንተው አለ፣ የወልድ ስም ራስ ነው፣ የመንፈስ ቅዱስም በአንተ ህልውና ሆኖ አለ፣ ሌላውም በአንተ ስም አጠምቃለሁ አንተን በማን አጠምቃለሁ አለው። ጌታችንም ዮሐንስን እንዲህ እያልክ አጥምቀኝ አለው፣ እንደ መልከ ጼዴቅ ሹመትህ የዓለሙ ካህን ብርሃንን የምትገልጽ የአብ ባሕርይ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ከዚያም ነገር በኋላ ጌታችን ዮሐንስን ጠራውና ዮሐንስ ሆይ ወደ እኔና ወደዚህ ቀርበ ፈጥነህ አጥምቀኝ አለው። ከዚያም በኋላ ጌታና ዮሐንስ ወደ ዮርዳኖስ ውሃ ውስጥ ገቡ። ባህላ ዮርዳኖስም እኩል ወደ ቀኝ እኩል ወደ ግራ ሸሸ። ባህር አየች ሸሸች፣ ዮርዳኖስም ወደ ኋላ ተመለሰች ያለው የነብዩ የዳዊት ቃል በዚያ ጊዜ ደረሰ ተፈጸመ። ጌታችንም ማየ ዮርዳኖስን እንዲህ ብሎ ገሰጸው፣ ዮርዳኖስ ሆይ በጥምቀት የጊዜ አትሽሽ ወዳለህበት ቦታም ተመልሰ ቁም አለው። ከዚያም በኋላ ማየ ዮርዳኖስ ወደ ቀድሞ ቦታም ተመልሶ ቆመ። ውሆችም ፈልተው በጌታችን ራስ ላይ ፈሰሱ። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስ ጥር 11 ቀን ከሌሊቱ በ11 ሰዓት አጠመቀው። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ ከውሃው ውስጥ ወጣ። ዮሐንስም ሰማያት ሲከፈቱ መንፈስ ቅዱስም በእርግብ አምሳል ሲወርድ በላዩ ሲ ሲጠመቅ አየ። አብም ከሰማይ ሆኖ እነሆ የምወደው በእርሱ ደስታዬን የምገልጽበት ልጄ ይህ ነው ብሎ ሲመሰክር ዮሐንስ ተመለከተ አየ። ዮሐንስም እንዲህ ብሎ ምስክርነቱን ተናገረ። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲጠመቅ አየሁኝ፣ ተመለከትኩኝ። እኔ የማውቀው አልነበርኩምን። ነገር ግን በውኃ እንዳጠምቅ የላከኝ እርሱ ባየኝ ላይ መንፈስ ቅዱስ በራሱ ላይ ይወርዳል፣ በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔ ራሴን አይቻለው፣ የእግዚአብሔር ልጅም እንደሆነ ምስክሩ ነኝ። ዮሐንስም ስለ ጌታችን እያስተማረ በእውነት መሰከረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በራሱ ፍቃድ፣ ከዲያብሎ ሲፈተን ዘንድ ወደ ምድረ በዳ ወሰደው። የመጥምቁ የዮሐንስ አማላጅነትና ረድኤት በሁላችን በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። መስሏቸው ሃይማኖታቸው ለካዱ፣ እምነታቸው ለለወጡ፣ ስመ ክርስትናቸው ላጠፉ ሁሉ ወደ ጥንት እምነታቸው ኦርቶዶክስ ተዋሕዶ ሃይማኖት ወደ መጀመሪያ ቤታቸው ቅዱስ ቤተ ክርስቲያን እንዲመለሱ ያድርግልን። ግን የሚገርሙ ሰዎች ታመው አንድ ቦታ ይሄዱና ከዳኑ በኋላ ምን ይላሉ? አባ ከሌ ሰባኪ ከሌ? ባህታዊ ከሌ በመቁጠሪያው በቀባ ቅዱሱ እንዲህ አጥምቆይ አዳነን፣ ብለን ስለ ሰውየው እናገራለን። ብንድን እንኳን አዳኙ እግዚአብሔር ነው፣ ኃይሉን የሰጠው እግዚአብሔር ነው፣ ስልጣኑ የሰጠው እግዚአብሔር ነው። ሌላ የምትመኩበት የምትኮሩበት ነገር ነገ የሚያልፍ ነው። ሁላችን አንድ ወገኖች ሆነን ሳለን ዛሬ እያንዳንዳችን በብሔር በጎሳ፣ በቋንቋ ተከፋፍለን ዛሬ እኔ ብሔር ነው ዛሬ እኔ ገዢ ነው እያል እንዲህ የምትመኩ የምትመጻደቁ ሁሉ ነገ ይቀራል። የማይቀረው ዛሬ እጁ ወደ እግዚአብሔር ያነሳ ብቻ ነው እስከ መጨረሻው ሊቆይ የሚችለው። ቅዱስ ዮሐንስን ሰጥቶናል። ከኔ የበለጠ እናንተ በደንብ አሳምራይ ታፍ። ምክንያቱም የሁላችሁን ጓዳ ቅዱስ ዮሐንስ ጎብኝቶታል። የሁላችሁን ቤታችሁን ቅዱስ ዮሐንስ አይቶታል። በኢትዮጵያም አደለም በውጭ ዓለም ያለውን ብንመለከት መጥምቀ መለኮት ቅዱስ ዮሐንስ ያልገባበት ቤት የለም፣ ያልዳበሰው የለም፣ ያላጠመቀው የለም። ምክንያቱም እግዚአብሔር ለእኛ እውነተኛ አባት አድርጎ ሰጥቶናልና መጥምቀ መለኮት ቅዱስ ዮሐንስ ደስ ስንመጣ ግን ማንም የጠራን የለም ማንም ነው ያለን የለም። ነገር ግን ፍቅሩ ሳበንና በደጁ አመጣን። ምክንያቱም እውነተኛ አባት መጥምቀ መለኮት ቅዱስ ዮሐንስ እናትም አባትም ሁሉን ሆኖ የሚይዘን አንድ ቀን ተከፍተን ስንመጣ አስከፍቶ የማይመልሰን፣ አዝነን ስንመጣ አዝኖ የማይመልሰን፣ አልቅሰን ስንመጣ አልቅሰን እንድንመለስ የማያደርገን እውነተኛ አባት የሞት ልጅ ሆኑ ዘንድ አልተዋችሁም፣ ወደ እናንተ እመጣለሁ ብሎ ኢየሱስ ክርስቶስ ይህን ቃል ለጊዜው ለሐዋርያት ቢነግራቸውም እንኳን ወደዚህ ምድር የመጣበት ምክንያቱ ይህ ነው። በመላከ ሥራ ቅዱስ ገብርኤል አብሳሪነት በድንግል ማርያም ተበሳሪነት ይህ ቃልን ተቀብላ ምክንያቱም ደግሞ ለሰው ልጅ መዳን ምክንያቱ ድንግል ማርያም ናትና ኢየሱስ ክርስቶስን ጸንሳ ወልዳ ሰጥታናለች። የመጣበት የዓላማ ስለሆነ ነው። በዚህ በዮሐንስ 15 15 እና ገላትያ አራት ላይ ሰባት ስንመለከት ወላጆች እንደሌላቸው ልጆች አልተዋችሁም፣ ያለውን ቃል ሲናገር ክርስቶስ ሲያስተምር ከእንግዲህ ወዲህ ልጆች እላቸዋለሁ እንጂ ባሪያ አይደላችሁም። ሐዋርያው ጳውሎስ ምን ቃል ደግሞ ከእንግዲህ ወዲህ እናንተ ወራሾች ናችሁ እንጂ ሌሎች አይደላችሁም ብሎ ተናግሮልናል። ይህ ምንድነው? ለምን ዘመናት ባሮች ነበርና የማይገዛን ገዝቶ ነበርና፣ አሁን ግን ከዛ ነፃ ሊያወጣን ወደዚህ ስለመጣ ከዚህ በኋላ ግን ልጆቼ ናቸው እላቸዋለሁ እንጂ ባሮች አይደላችሁም። ምክንያቱም ባሪያ አገልጋይ፣ አሽከር የውጭውን ያውቃል እንጂ የቤቱን ምንም ያውቅ ነገር የለም። ለውጭ ይሆናል እንጂ ለቤት የሚሆን ነገር የለም። በውጭ ይላላካል እንጂ በውስጥ የሚያስገባው የለም። ልጅ ግን የአባቴ የእናቱን ጓዳውን ያውቃል፣ ሳጥኑንም ያውቃል፣ ኪሱንም ያውቃል፣ ሁሉን ነገር ያውቃልና እናንተ ግን ባሮች አይደላችሁም፣ ልጆች ናችሁ ብሎ ኢየሱስ ክርስቶስ ራሱ በቃሉ የተናገረ ነው። ልጆች ናችሁ እያለ እግዚአብሔር ጠርቶናል። ልጆች ናችሁ ብሎ እግዚአብሔር ወዶናል። ስለወደደንም ደግሞ በቀራኔው መስቀል እንዲሰቀል አድርጎታል። ስለዚህ ምን አለ ወላጆች እንደሌላቸው አልተዋችሁም እንግዲህ መጽሐፉ ሁለት ልጅን አስቀምጠዋል አንደኛው ወላጅ አባት ያለው ነው ሁለተኛው ደግሞ ወላጅ የሌለው ይህን ስንመለከት ወላጅ አባት ያለው ልጅ ጠዋት እናቱ ትቀሰቅሰዋለች ከዚያ በኋላ ቁርሱን አሰናብታ ሁሉን አዘጋጅታ ወደ ትምህርት ቤት ሲሄድ ግንባሩን ስማ ጸልያ፣ በሰላም ግባ ልጄ ብላ ትምህርትን ይግለጽል ብላ መርቃ ትሸኘዋለች። ቀን ደግሞ ምሳሳ ትጠብቀዋለች። ሲመጣ ልጄ መጣልኝ ትለዋለች። ማታም እንዲህ ትለዋለች። ወደ ውጭ የወጣ እንደሆነ ትጨነቃለች። ያመመው እንደሆነ እኔን ያምመኝ ትላለች። ሲያደናቅፈው እኔን ይምታኝ፣ እኔ ልውደቅልህ ትላለች። ወላጅ ያለው ልጅ ይህን ያህል ክብር አለው። የሌለው ግን ጠዋት የሚቀሰቅሰው ማንም የለም። ተነሳ ቁርስህም ብላ ብሎ ስንቅ የሚሰንቅለት የለም። ቢገባ ባይገባ የሚቆጣጠረው የለም። ቢያም እግዚአብሔር ይማረ እኔን ይመም የሚል ማንም የለውም። በጥቅሉ ወላጅ የሌለው ልጅ መከራው የበዛ ነው። ስለዚህ አምላካችን ኢየሱስ ክርስቶስ ግን እኛን ከመከራ ሊያወጣን ወደዚህ ምድር መጥቷልና ሊታደገን መጥቷልና ስለመጣም ምን አለ እኔ ወላጆች እንደሌላችሁ አልተዋችሁ ያለበት ምክንያት ለዚህ ነው። እግዚአብሔር እየተከባከበን ያለው ወገኖቼ እውነትም እግዚአብሔር እኛን አለመተውን የምናረጋግጠው በተለይ በአሁኑ ሰዓት፣ በዚህ ዘመን ሁሉ ነገር ወደ ሰማይ በወጣበት ሰዓት፣ ሲሁላችሁም ተመልከቱ። ገበያውን ይሁት፣ መንደሩን ይዩት። በሁሉ ነገር ስንመለከተው እንኳን ለሌለው ለተቸገረው ይቅርና ላለው እንኳን የሚያስጨንቅበት ሰዓት ነው። ግን እውነተኛ አባት እግዚአብሔር፣ እውነተኛ መጋቢ እግዚአብሔር ሆኖ እንደ ባለ ጸጋው በቀን ሦስት አራት ጊዜ ባያበላን እንኳን በቀን አንድ ጊዜ ሳያበላን አያሳደረንም። ስሙ ለዘላለም የተመሰገነ ይሆናል። አንድ ጊዜ ሳንበላ አናድርም። እግዚአብሔር አምላክ ትንሿን የገዛኑን እያበረከተልን ትንሿን ተመግበን እንድንጠግብ እያደረገ እንዲህ እያደረገ እግዚአብሔር፣ ምክንያቱም እውነተኛ አባት ስለሆነ እውነተኛ ወላጅ ስለሆነ ለኛ ለልጆቹ የሚያስብ ስለሆነ ስለኛ ስለልጆቹ ራሱን አሳልፎ የሚሰጥ እውነተኛ አባት ስለሆነ ዛሬ እንዲህ እግዚአብሔር እየጠበቀን ያለው ስለዚህ ዛሬ ሁላችን ብንመለከት በአሁን ዘመን ጤነኛ አንድም ሰው የለም። ሁላችን ታማሚዎች ነን። ሁላችን በሽታ ተሸክመን እንዞራለን። በሄድንበት ቦታ ሁሉ ግን ድነን ሳንመለስ እንቀራለን። እግዚአብሔር ለዚህ ነው ምንም ወጪ የማናወጣበት የኪኒን የለ፣ የመርፌ የለ፣ ያልጋ የለም። በምንም ነገር ሳናወጣ እግዚአብሔር ከኛ የሚፈልገው በተሰባበረ ልቦና ብቻ ሆነን አድነን ፈውሰን ማለት ብቻ ስለሆነ ቅዱስ ዮሐንስን ሰጥቶናል ከኔ የበለጠ እናንተ በደንብ አሳምራይ ታቁፍ። ምክንያቱም የሁላችሁን ጓዳ ቅዱስ ዮሐንስ ጎብኝቶታል። የሁላችሁን ቤታችሁን ቅዱስ ዮሐንስ አይቶታል። በኢትዮጵያም አይደለም በውጭ ዓለም ያለውን ብንመለከት መጥምቀ መለኮት ቅዱስ ዮሐንስ ያልገባበት ቤት የለም፣ ያልዳበሰው የለም፣ ያላጠመቀው የለም። ምክንያቱም እግዚአብሔር ለኛ እውነተኛ አባት አድርጎ ሰጥቶናልና ስሙ ለዘላለም የተመሰገነ ይሁን። ለዚህ ነው እስቲ ዛሬ ወደ ሸንኮራ ዮሐንስ ስትመጡ ማን ነው የቀሰቀሳችሁ? ማን ነው ያመጣችሁ? ማን የጠራችሁ አለ? አንድም የለም። እያንዳንዳችን የጠራን የመጥምቀ ቅዱሳኑ ፍቅሩ ስለጠራን ብቻ ቅዱስ ዮሐንስ በቤታችን ገብቶ ስለነበረ እንዴት ቅድስት ኤልሳቤጥና ካህኑ ዘካርያስ በተደሰቱበት ቀን እኔም ሄጄ ከደጁ እደሰታለሁ ብላችሁ ቅዱስ ዮሐንስም ብላችሁ መጣችሁ እንጂ አንድም የጠራችሁ የለም፣ አንድም የቀሰቀሳችሁ የለም። ቀበሌ ስብሰባ ያስፈለገ እንደሆነ እድር ስብሰባ ያስፈለገ እንደሆነ የአካባቢም የምንም የኖረ እንደሆነ ጥሪ እንጠራለን። በጡሩምባም ይሁን በሌላም ይሁን በስልክ ይሁን ነገ ስብሰባ አለና እዚህ ቦታ እንድትመጡ ተብለን እንጠራለን። መጥምቀ መለኮት ቅዱስ ዮሐንስ ደስ ስንመጣ ግን ማንም የጠራን የለም ማንም ነው ያለን የለም። ነገር ግን ፍቅሩ ሳበንና በደጁ ያመጣን። ምክንያቱም እውነተኛ አባት መጥምቀ መለኮት ቅዱስ ዮሐንስ እናትም አባትም ሁሉ ሆኖ የሚይዘን አንድ ቀን ተከፍተን ስንመጣ አስከፍቶ የማይመልሰን አዝነን ስንመጣ አዝነው የማይመልሰን አልቅሰን ስንመጣ አልቅሰን እንድንመለስ የማያደርገን እውነተኛ አባ። ስለዚህ ለጊዜው ክርስቶስ ለራሱ ቢናገርም እንኳን ዛሬ ወላጆች እንዳላቸው ልጆች በዚህ ምድር ላይ በዚህ በሸንኮራ ምድር ላይ ይህ ሁሉ የሰበሰበን እውነተኛ አባት ስላለን ነው። ስሙ ለዘላለም የተመሰገነ ነው። ስለዚህ እኛም ደግሞ እውነተኛ አባት ስላለን አምነን መተናል፣ እጅ ወርቀናል በዚህ በክረምት ወራት በዝናብ ወራት መተናል። ዝናቡን ቢመታን ዝናብ መታናንንም ቢበርደንም በረደን አንንም ምክንያቱም ከኛ ይልቅ የዮሐንስ ፍቅር ስለበለጠብን ነው። የቅዱስ ዮሐንስ ፍቅሩ ስለበለጠ ነው። ስለዚህ እውነተኛ አባት እግዚአብሔር ይሄ ነው። የማይተው አምላክ የማይረሳ አምላክ አልተዋችሁም ማለና ወደ እናንተ እመጣለውን ያለው ክርስቶስ ሐዋርያት እንዲላቸው ዛሬም ወደኛ እግዚአብሔር እየጠራን ያለው ኑ ልጆቼ እያለ በሩን ከፍቶ እግዚአብሔር እየጠራን ያለ ነው። ከኛ ግን የሚፈለገው ጆሮን ከፍቶ ማዳመጥ ብቻ ነው። እግዚአብሔር ሰው ቢተወን እንኳን እግዚአብሔር የማይተው አምላክ ነው። መዝሙረኛው ዳዊት በመዝሙር 26 ላይ ቁጥር 10 ላይ እንደሚል ቃል አለ አባቴ እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ አለ። ተቀበለኝ ማ አለ? አባቴም እናቴም ትተውኛል፣ እግዚአብሔር ግን ተቀበለኝ ያለው እናቴና አባቴ ለተጋባቻል በማሕፀን አስጠምጠው የነበረ እግዚአብሔር ግን ጠበቀኝ አለ። እናቴና አባቴ ለገንዘብ ብለው አሳልፈው ሰጥተውኝ ነበረ። እግዚአብሔር ግን እሱ ተቀበለኝ፣ እግዚአብሔር ጠበቀኝ፣ እግዚአብሔር አዳነኝ አለ መዝሙረኛው ዳዊት። ምክንያቱም እውነተኛ አባት እግዚአብሔር ስለሆነ፣ ዳዊት ይህን ተርጉሞ ሲናገር በዘመኑ የነበረ አንድ ንጉሥ ነበር ይላል። ነገር ግን ንጉሥም ቢሆን በሽታ ታሙ ነበር ይላል። ዛሬ ገንዘብ ቢበዛ ስልጣን ቢበዛ መፍትሄ አይደለም ወገኖቼ። በገንዘብ መዳን የሚቻል ቢሆን ኖሮ ዛሬ ብዙ ባለጸጋ በመሽታ በበሽታ ባልተሰቃዩም ነበረ ነበር። ገንዘባቸው፣ ወርቃቸው፣ ብራቸው፣ መኪናቸው፣ ሀብታቸው፣ ቤታቸው ግን አላዳናቸውም። ስለዚህ ንጉሱ ታመመ ይላል። ስለታመመ መድኃኒት ፍለጋ ሄደ። ሁሉንም አዳረሰው፣ ነገር ግን አልተሳካለትም ይላል። ሁሉ ቦታ ሄደ። በመጨረሻ ሰዓት ግን አጠገቡ የነበሩ እናውቃለን ባዮች አስቀምጦ ነበርና የእናንተ እዚህ መቀመጥ ትርጉሙ ምንድን ነው አላቸው። ተጨንቄ ሳለው ተቸግሬ ሳለው ጨልሞብኝ ሳለው ታምሜ ሳለው እናንተ እዚህ ቁጭ ብላችሁ ለምን ታዩኛላችሁ አድኑኝ ፈውሱኝ አላቸው ይላል ነገር ግን ማዳን ስለማይቻላቸው አንችልም አሉ ማዳን የሚቻለው ማ ስለሆነ ማዳን የሚቻለው ማ ስለሆነ እግዚአብሔር ነው ወገኖች አንዳንድ ምናልባት እግዚአብሔር በሰዎች ላይ አድሮ ሊያድነን ይችል ይሆን ይሆናል ጸጋውን ከሰጣቸው ግን የሚገርሙ ሰዎች ታመው አንድ ቦታ ይሄዱና ከዳኑ በኋላ ምን ይላሉ? አባ ከሌ ሰባኪ ከሌ ባህታዊ ከሌ በመቁጠሪያው በቅብዓ ቅዱሱ እንዲህ አጥምቆይ አዳንን ብለን ስለ ሰውየው እናገራለን እንዴ? ብንድን እንኳን አዳኙ እግዚአብሔር ነው። ኃይሉን የሰጠው እግዚአብሔር ነው። ስልጣኑ የሰጠው እግዚአብሔር ነው። ስለዚህ መመስገን የሚገባው ማን ነው? ማነው መስገን የሚገባው እግዚአብሔር እኮ ነው ወገኖቼ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን ከቅዱሳን ረድኤት በረከት ያሳትፈን ሰላም ያሳደር አምላክ ሰላም ቀን ያውለን አቡነ ዘበ ሰማያት ይትቀደስ ስም ከትምጻ መንግሥት ከወይኩን ፈቃድ ከበከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትና ድግለና የወምድግለና በሳነው ጌጋ የነ ከመኔ ነኒ ንህ ድግለዛ አበሰለን የታበአነ እግዚኦ ውስጥ መንሱት

ኦ ካፌን ሳው ሰራ ያጥያት ኢየሱስ ክርስቶስ ሰራ ያጥያት ኩሉ ህዝብ ከማይ ሰራ እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና አመታዊ የቅዱሳን ገላትና ድርሳናትን